ጥያቄ ልጠይቅ ብዬ ነው እሱም ደግሞ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ወይንም ደግሞ የእግዚአብሔር ልጅ በሰውነት እንደተገለጠ መመስከር መመስከር ወይንም ደግሞ መናገር እግዚአብሔርን ሁለት አካል ሊያደርገው ይችላል ወይ? ወይም ሦስት ሊያደርገው ይችላል ወይ እና ይሄን ነገር እስኪ የአንተን እንትን ኦፒኒዮን ብትናገር ደስ ይለኛል። ሰላም ብያለው ፓስተር አፖስትል ገመቹ እንኳን ደህና መጣ። ጌታ ይመስገን። ቴንኪዩ በእርግጥ ኔ አሁን የመጣሁት ስታስተምር ራሱ አላየሁም ነበርና፣ ግን እኔ እንደዚሁ አብሮ የሚሄድ ይሁን አላውቅምና፣ ግን ጥያቄ አንድ ጥያቄ ልጠይቅ ብዬ ነው። እሱም ደግሞ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ወይንም ደግሞ የእግዚአብሔር ልጅ በሰውነት እንደተገለጠ መመስከር መመስከር ወይም ደግሞ መናገር እግዚአብሔርን ሁለት አካል ሊያደርገው ይችላል ወይ? ወይም ሶስት ሊያደርገው ይችላል ወይ? እና ይሄን ነገር እስኪ ያንተን እንትን ኦፒኒዮን ብትናገር ደስ ይለኛል። ኦኬ ዛሬ በእርግጥ ርዕሴ እሱ አይደለም። ያው ከላይ እንዳየኸው የተኛውን ወንጌል ሰማችሁ በሚል ርዕስ የዛን ምልክት እየተናገርኩ ነው። ግን ያው መጽሐፍ ቅዱሳችን አንዱ ጥንቃቄ ኢየሱስ ክርስቶስ የእግዚአብሔር ልጅ ብሎ መናገር መጽሐፍ ቅዱሳዊ አይ ነው ምክንያቱም በስጋ ተወልዷል እና ሐዋርያ ጳውሎስ በሮሚ መጽሐፍ ላይ ሲናገር ያ በስጋ መወለዱን የሚያሳይ ሀሳብ ነው በመጽሐፍ ቅዱስ መሰረት ሰፊ ርዕስ ነው ሌላ ጊዜ መልስበታለሁ ግን ምን ይላል ሮሚ መጽሐፍ ምዕራፍ አንድ ላይ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው ይላል በስጋ ስለተወለደ ይላል ስለዚህ በስጋ ሲወለድ የእግዚአብሔር ልጅ የሚል መጽሐፍ ቅዱስ ሀሳብ መጥቷል ይህ የእግዚአብሔር ልጅ ሞቶልናል እንላለን መጽሐፍ ቅዱስ እንደሚነግረን የማይሞት የእግዚአብሔር ልጅ የለም በልጁ ሞት ነው ታረቀን የሚለው ስለዚህ መጽሐፍ ቅዱሳችን የእግዚአብሔር ልጅ የማይሞት መለኮት የሆነ አይደለም። መለኮታዊውን ሀሳብ ለመግለጽ አይደለም የእግዚአብሔር ልጅ የሚለውን የሚያመጣው። መወለድን ለመግለጽ የእግዚአብሔር ልጅ ያመጣል። መሞትን ለመግለጽ የእግዚአብሔር ልጅ ብሎ ያመጣል። ስለ ትንሣኤም ሲያወራ የእግዚአብሔር ልጅ ይላል። እግዚአብሔር ልጁን ከሙታን አስነሳው ይላል። ስለዚህ የሞተው የእግዚአብሔር ልጅ ነው። የተነሳው የእግዚአብሔር ልጅ በዚህ እግዚአብሔር ልጅ ደግሞ ሆኖ ስራውን የሚሰራው ደግሞ አብ ነው። እኔ የምናገረውን ቃል ከራሴ ያልናገረውም ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራላል። ስለዚህ የተለያየ ነገር አያረገው፣ የተለያየ አካል አያደረገው። የሚለያየው የሚታይና የማይታይ አብ የምንለው የማይታይ ነው። ወልድ የምንለው ወይም የእግዚአብሔር ልጅ የምንለው የሚታይ ነው። ስለዚህ ኢየሱስ ክርስቶስ ይህንን የማይታይና የሚታይን መጽሐፍ ቅዱስ የሚነግረንን ነገር በአንድ ላይ የያዘ ነገር ነው። ስለዚህ ነው መጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ ሁለት ቁጥር 19 ላይ ይህን ቤተ መቅደስ አፍርሱት በሶስት ቀን አነሳዋለሁ ብሎ ተናገረ። አፍርሱት የተባለው የሚፈርሰው የእግዚአብሔር ልጅ ነው። አነሳዋለሁ ይላል፣ የሚያነሳው አብ ነው። ስለዚህ አንሽም ተነሽም ሆኖ የተገለጸበት ሁኔታ እናያለን ማለት ነው። ስለዚህ ይሄ የተለያየ ነገር ሊያረግ አይችልም። አንድ እግዚአብሔር አለ፣ አንድ ሰው አለ። አንድ እግዚአብሔር አለ፣ አንድ ሰው ደግሞ አለ። ሰው የምንለው የእግዚአብሔር ልጅ የምንለው የሚይዘው ነው። አንድ እግዚአብሔር የምንለው ደግሞ አብ የሚይዘ ነው። ስለዚህ ስለ ኢየሱስ ስናወራ ይሄን ነው የምናገኘው መጽሐፍ ቅዱስ ላይ። ስለዚህ መጽሐፍ ቅዱስ አንድ ሰዎች አካልንና አካላዊነትን ወይም ፐርሰንና ፐርሰንፊኬሽን የሚባሉ ነገሮችን በመቀላቀላቸው ምክንያት የሚፈጥሯቸው ብዙ አማልክቶች አሉ። ፐርሰንፊኬሽን የምንለው ለምሳሌ ኃጢአት ፐርሰንፋይድ ይሆናል። ምኞት ጸንሳ ጢአትን ትወዳለች። ምኞት ጸንሳ ጸነሰች ስለተባለ ፐርሰንፋይድ ሆነች እንጂ ፐርሰን አደለችው መቼም መጸነስ የሚችል ፐርሰን ነው። ስለዚህ እርጉዝ ሆና የተወሰነ ጊዜ አርግዛ ምናምን አይባልም። ያ ለፐርሰን የሚሰጠው ነገር ለምኞት ስለሰጠ ነው ምኞት ጸንሳ የተባለው እንጂ ምኞት የምትባል አንድ የምትጸንስ አካል አለች ማለት አይደለም። አካላዊ ግን ነው። ምኞት አካላዊ ተብሎት አካላዊ አገላለጽ፣ አካላዊ የምንለው ፐርሰኒፊኬሽን አካል ግን አይደለም። ስለዚህ ይህንን የማቀላቀል ሁኔታ አለ ብዙ ቦታዎች ላይ ነገር ግን መጽሐፍ ቅዱስ የሚነግረን አብና ወልድ በአንድ አካል ሆኖ ነገር ግን መለኮትና ሰው ሆኖ የሚታይና የማይታይ ሆኖ በአንድ አካል የተገለጸ አብን አየን የምንልበት ሌላ መንገድ የለም አብ ለብቻው የሚታይ ነገር ወልድ ለብቻው የለም አብን አየን የምንልበት አካል ወልድ እኔን ያየ አብን አይቷል ያለ እንጂ እኔንም ለብቻ ታያላችሁ እንደገና አብን ደግሞ ለብቻ ታያላችሁ የሚባል ነገር የለም። ስለዚህ ይህ መጨረሻችንም እንደዛ ነው። ራዕይ መጽሐፍ ምዕራፍ ሀያ ሁለት ላይ ስናለብ የእግዚአብሔርና የበጉ ዙፋን የአብና የወልድ የእግዚአብሔርና የበጉ ግን ዙፋን ነው ያለው እንጂ ዙፋኖች የለም። የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናል። ባሪያዎቹም ያመልኳቸዋል። አይ በጉ ለብቻው እግዚአብሔር ለብቻው አይመለክም አንዳንዴ እንደሱም አለ እግዚአብሔር ይመለካል በጎም ደግሞ ለብቻ ነው። እንደዛ አይነት አምልኮ የለም። አንድ አምልኮ ነው ያለው፣ እግዚአብሔር እና በጉ በአንድ ዙፋን፣ ባሪያዎቹም ያመልኳቸዋል ፊቱንም ያያሉ ይላል። ፊታቸውን አይደለም ፊቱንም ያያሉ ስሙም በግንባሮቻቸው ይሆናል። ስለዚህ እግዚአብሔር እና በጉ በአንድ ዙፋን፣ አንድ አምልኮ፣ አንድ አካልና አንድ ስም ነው የሚጠብቀን። ስለዚህ ሰማይ የሚጠብቀን ይሄ ሆኖ እያለ ምድር ላይ ሌላ ነገር ልናመልክ አንችልም። ሰማይ የሚጠብቀን ነው ማምለክ ያለብን፣ ሰማይ የሚጠብቀን ራእይ መጽሐፍ 22 ቁጥር ሶስትና አራት ላይ አብና ወልድ በአንድ ዙፋን በአንድ አምልኮ በአንድ አካልና በአንድ ስም ይሄ ነው የተጻፈው። እና ሌላ ጊዜ ይሄ ደግሞ ርዕሴ ሲሆን በሰፊው መጣበት አለው ቅድም አንተ እንዳልከው ያስተማርኩትን ሳስተምር የነበረው ወይም ሳካፍል የነበርነውን ሀሳብ ስላልሰማህ ነው። በዛ ዙሪያ ላይ በተለይ የጌታ የኢየሱስ ክርስቶስ ጥምቀት ስም ጥምቀት ላይ ነው እየተናገርኩ የነበረው። የጌታ የኢየሱስ ክርስቶስ ስም ጥምቀት ከወንጌል ጋር የእውነት ወንጌል የመቀበላችን ምልክት ሆኖ ተቀምጧል። በኤፌሶን መጽሐፍ ምዕራፍ አንድ ቁጥር 13 ላይ የመዳናችሁን ወንጌል ሰምታችሁ የተባሉት የኤፌሶን ሰዎች በሐዋርያ ሥራ ምዕራፍ 19 ላይ በኢየሱስ ለማመን በጌታ በኢየሱስ ስም ለመጠመቅ እና በመንፈስ ቅዱስ ለመሞላት ፈቃደኞች ነበሩ። እነዚን ሰዎች ሐዋርያው ጳውሎስ በኤፌሶ መጽሐፍ ምዕራፍ 1 13 ላይ እናንተ የእውነትን ቃል የመዳናችሁን ወንጌል ሰምታችሁ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ፣ ይህም የርስታችን መያዣ ነው ይላቸው እግዚአብሔር የተመሰገነ ይሁን። ስለዚህ በጌታ በኢየሱስ ስም ለመጠመቅ ፈቃደኛ ሳንሆን የሰማሁት ወንጌል የእውነት ወንጌል ነው ማለት እንዴት ይቻላል የሚል ሀሳብ ነው እየተነጋገርን ያለ ነው በጣም አመሰግናለሁ በዚሁ ርዕስ ላይ ደግሞ በሌላ ጊዜ ትምህርት ይዤ ስለመጣ እዛ ላይ ደግሞ ጥያቄዎቹን እያነሳን በሰፊው እንወያያለን እግዚአብሔር ይባረክ አንተም ተባረክ አፖስትል ገመችው አመሰግናለሁ በጌታ በኢየሱስ ክርስቶስ ስም ያልተጠመቃችሁ ሰዎች እዚህ አላችሁ። በጌታ በኢየሱስ ክርስቶስ ስም ያልተጠመቃችሁ የመዳን ወንጌል አልደረሳችሁም። በመጽሐፍ ቅዱስ መሠረት ምን ትላላችሁ? የመዳንን ወንጌል የተቀበሉ የተባሉት በኢየሱስ ክርስቶስ አምነው በኢየሱስ ክርስቶስም የተጠመቁ ናቸው። ይሄ የመጽሐፍ ቅዱስ ክፍል ለምንድን ነው ማይነገረው? ይሄ የመጽሐፍ ቅዱስ ክፍል ለምንድን ነው ከወንድሞቻችን ከወገኖቻችን እንዲሰወር የተደረገው? ማን ነው የሚሰውረውስ? ይህንን እኔ ወደ ሰው እንድናላክቅ ብዙም አልመክርም። ምክንያቱም በሁለተኛ ቆሮንቶስ ምዕራፍ አራት ላይ ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉት ነው። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን አሳብ አሳወረ ይላል። ስለዚህ ይሄ የእውነት ወንጌል የሚባለው ነገር በጌታ በኢየሱስ ክርስቶስም በመጠመቅ የሚገኘው በኢየሱስ ክርስቶስም ለመጠመቅ ፈቃደኛ ሳንሆን እንደ ኤፌሶን ሰዎች ለኤፌሶን ሰዎች የተጻፈላቸውን መልእክት ብድግ አድርገን አውጥተን፣ ይኸው ለኤፌሶን ሰዎች እኮ የመዳን ወንጌል ነው የሰማችሁ ተብለዋል። እኔም የመዳን ወንጌል አለኝ አሌሉያ ምናምን ብንል አይሆንም። የታገኘ የመዳን ወንጌል መሆኑን በምንድን ያገኘው ሲባል፣ ይኸው ኤፌሶን መጽሐፍ ምዕራፍ 1፥13 ላይ የመዳን ወንጌል ተብሏል። እነኝ እኮ የመዳን ወንጌል የተቀበሉ የተባሉት ሰዎች ምን ያደረጉ ናቸው? በጌታ በኢየሱስ ክርስቶስ ስም ለመጠመቅ ፈቃደኞች ናቸው። ቀኝ እጃቸውን ወይም ግራ እጃቸውን ስላወጡ አይደለም የመዳንን ወንጌል ነው ያገኛችሁት የተባሉት። በጌታ አምን በቃ ጌታን አምናለሁ ብለው በስልክ ስለተናገሩ አይደለም የመዳንን ወንጌል ተቀብላችኋል የተባሉት። በጌታ በኢየሱስ ክርስቶስ ስም ለመጠመቅ ፈቃደኞች የሆኑ ናቸው። እድል እየሰጠው ነው። ይህንን ነገር ልክ አይደለም ምትሉ ቻሌንጅ ማድረግም እንፈልጋለን ምትሉ ሰዎች ቦታችሁ ይሄ ነው። እሺ፣ አንቲፓስ የምትባለው ወገኔ እድል ልስተህና መተ ነበረ ድምፅ አይሰማም። እታች ግን ሌላ አይነት ነገር እያረክ ስለሆነ አሁንም ማስረጃ አለኝ የምትለው ነገር ካለ እንድትገባ እድል እሰጣለው ማለት ነው። ሚውት አድርገ እንዳንዴ ደግሞ ትንፋሽን እያሰማህን ነው የቆየኸው። አንቲፓስ እንትን አድርግልን ምንድን ነው፣ ገዝት ላክልን። ልታሳየን የምትፈልገው ነገር ካለ ገዝት ላክ። አንቲፓስ ገዝት እየላከ አይደለም። ገዝት ማይልክ ከሆነ ደግሞ አንቲፓስ እየጠበቁ ነው። ሌሎችም ካላችሁ አሁን ይህን ከዘጋን በኋላ ስለ ሐዋርያት ቤተክርስቲያን እናስተምር እያላችሁ የምትሉ ወይም ደግሞ ከአንዳንድ ወንድሞች ምዕመናን ጋራ መጨቃጨቅ ነው የምንፈልገው የምትሉ ሰዎች እሱ ጭቅጭቅ ምንም ስለማይጠቅማችሁ በዚህ ሰዓት ላይ ይኸው እንግዲህ እድሉን አመቻችተናል። መምጣት ከቻላችሁ ደስ ይለናል። አንቲፓስ የለም ማለት ነው፣ መምጣትም አልፈለገም። እግዚአብሔር ይባረክ። እግዚአብሔርን እንግዲህ እናመሰግነዋለን። ጌታ ኢየሱስ ይባረክ። ጌታ ኢየሱስ ቢፈቅድ ብንኖር እግዚአብሔር ፈቃዱ ከሆነ በሚቀጥለው ሳምንት ደግሞ እንደዚሁ ግጃ አመቻችቼ ለመገኘት ተሞክራለሁ። ስለ መዳናችን የሰማሁት ወንጌል የመዳን ወንጌል ነው ማለት፣ የሚሰጠው እርካታ ምን አይነት እርካታ! በተለይ በጌታ በኢየሱስ ስም የተጠመቃችሁ ሰዎች ይህንን ይሄ አንኮምፓራብል ነው። ከማንም ከየትኛውም ወንጌል እናስተምራለን ከሚሉ ወይም ወንጌል ተቀብለናል ከሚሉ ጋራ ኮምፔር የሚደረግ አይደለም። እኛ የሰማነው ወንጌል የመዳን ወንጌል ነው። ማስረጃ አለን፣ መጽሐፍ ቅዱስ። አይ የሰማነው ወንጌል የመዳን ወንጌል ነው። እግዚአብሔር ይባረግ። የማንትስ ወንጌል፣ የማንትስ ወንጌል፣ የማንትስ ወንጌል አ የመዳን ወንጌል ነው የሰማ። እግዚአብሔር ይባረክ። ምን ማስረጃ አለን? የመዳን ወንጌል፣ የመዳን ወንጌል ሰማችሁ የተባሉት ሰዎች ያለፉበትን ነገር ለማለፍ ፈቅደናል። የመድንን ወንጌል ሰማችሁ የተባሉት የኤፌሶን ሰዎች በጌታ ኢየሱስ ያመኑ ናቸው። እኛ አምነናል። የመድንን ወንጌል ነው የሰማችሁት የተባሉት የኤፌሶን ሰዎች በጌታ በኢየሱስ ክርስቶስም የተጠመቁ ናቸው። እኛም በጌታ በኢየሱስም ለመጠመቅ ምንም ሳናቀማማ ተጠምቀናል። እግዚአብሔር ይመስል በጌታ በኢየሱስ ክርስቶስም ለመጠመቅ ፈቃደኛ ሳትሆኑ የመዳንን ወንጌል ነው የሰማሁት የሚል ድፍረት ሊኖር አይችልም። እግዚአብሔር የተመሰገነው። ስለዚህ ይህንን እድል ያገኛችሁ ወገኖቼ፣ በጌታ በኢየሱስ ክርስቶስ ስም የተጠመቃችሁ ምንድን ነው ያገኛችሁት ቢባል፣ በጌታ በኢየሱስ ክርስቶስ ስም ውሃ ውስጥ ገብቶ መውጣትን አይደለም ያገኘ ነው። በጌታ በኢየሱስ ክርስቶስ ስም ስንጠመቅ የመዳንን ወንጌል ሰማን የሚባል ትልቅ ማረጋገጫ ከበስተጀርባው አለ። እግዚአብሔር የተባረክ ይሁን እና እዚህ ይህንን ትልቅ ብርሃን፣ ይህንን ትልቅ እውነት፣ ይህን ሊዳፈን የማይችል እያሸነፈ የሚሄድ ትልቅን ወንጌል ዝም ብሎ ያው ሚዲያ ብሽሽቅ ስለሚፈቅድ ሌላም ሌላም ተራ ነገር ለማድረግ ስለሚፈቀድ እንዲሁ በሚዲያ ላይ በሚደረግ ነገር የሚሆን ነገር የለም። እግዚአብሔር የተባረከ ይሁን። ፈቃደኞች ከሆናችሁ የው እንደዚህ አይነት እድል አለ። ጥያቄ ያላችሁ ጥያቄ መጠየቅ ትችላላችሁ። አይ ይሄን ነገር አይልም መጽሐፍ ቅዱስ የመዳንን ወንጌል የተቀበሉ የተባሉት በኢየሱስ ስም የተጠመቁት የለም የምትሉ ሰዎች ካላችሁም ማስረጃችሁን አምጥታችሁ ልትሞግቱ የምትችሉበት የው በሩን ከፍተናል። እስካሁን ማንም ሰው የለም። እግዚአብሔር ይባረቅ። ስለዚህ ጌታ ኢየሱስ ክርስቶስ ይባርካችሁ። ምናልባት በጌታ በኢየሱስም ለመጠመቅ ፈቃደኛ የሆናችሁ ሰዎች ካላችሁ እና ይሄ የመዳን ወንጌል የእናንተም እንዲሆን ከፈለጋችሁ በውስጥ መስመር ጽፉልኝ ትችላላችሁ። ጌታ ኢየሱስ ከሁላችን ጋር ይሁን። እግዚአብሔር ይባርካችሁ። መልካም ጊዜ ይሁን። ጨርሻለሁ።